ቪዲዮ አለኝ መጽሐፍ ቅዱስ እርስ በርስ ይጋጫል ብላችሁ ያወራችሁት ቪዲዮ አለ በእርግጥ አንተ አይደለም ያወራኸው ወደ ሰባት ምናምን ጥቅሶች አሉ ነገር ግን ምንም ስላልታየኝ እስኪ እንዴት እንደተጋጨ እንድትነግረኝ ፈለግኩ ቪዲዮ ከፍቼ ማሳየት ይችላለሁ ያወራችሁት ማለት ነው ሉቃስ 3 53 ከዘፍጥረት 2 12 ሁለተኛ ሳሙኤል 23 8 ከአንደኛ ዜና 11 ሁለተኛ ሳሙኤል 5 6 ከአንደኛ ዜና ላይክ በቃ ተቆጥረው የማያልቁ ግጭቶች ይኖራሉ ማለት ነው። ሰው ሰራሽ መጽሐፍ ሲሆን ሁለተኛ ሳሙኤል ስምንት አራት ከአንደኛ ዜና አስራ ስምንት አራት አንደኛ ነገስት አስራ አምስት ሰላሳ ሶስት ከሁለተኛ ዜና አስራ ስድስት አንድ ሁለተኛ ዜና ሁለት ሁለት ከአንደኛ ነገስት አምስት አስራ ስድስት በቃ ምን አለፋችሁ። አሁን ከመጀመሪያው ከመጀመሪያው ብንጀምር ሉቃስ 3 ከዘፍጥረት 12 ከ212 ላይ ብለዋል። አሁን እዚህ ጋር ለዘፍጥረት 23 ሉቃስ 353 ብንከፍት መጀመሪያ ነገርን አጥራ መጀመሪያ፣ ችግር የለም። ይሄ ግን እኔ አይደለሁም። እሺ፣ ሁለተኛ ተውሽ። እኔ አይደለሁም ይሄን ያልኩት። ልጁ እየተናገሩ ያሉት እናየዋለን። የሌለ ነገር እንደማያወሩ ተስፋ አለኝ ልጆቹ። ያለ ነገር ነው የሚያወሩት። እኔ አይደለሁም የሚያወራሁት። እሺ ያ ትልቁ ላይ ያለው ልጅ ነው የሚያወራው። ማን ይላል ስሙ እ ማን ይላል ስሙ? ሃሎ ሃሎ፣ የተጻፈው አረበኛ ነው ስሙ ማን ይላል? አነብ አለው ግን ስሙ የተይታያል፣ አረበኛ ነው ስሙ። ይኸው አረበኛ ነው ወይስ እንደ ተገልብጦ ነው? አይታየም ጽሑፍ ነው ያለው። እሺ እሱ ነው ሚያወራው ግን ሲያወራ ማለት እዚጋ ውሸት ሲወራ ማስቆም ነበረብኝ። አሁን እኔ ሉቃስ ሶስት ሃምሳ ሶስት ከዛ ፍጥረት ተሰው አንደኛ ኔ አደለው ሁለተኛ ኔ አስቀምጬላቸው ሄጄ ነው። ማንኛውም ልጆች እዚህ መጥተው ሲያወሩ ጊዜ እኔ የሚወጣ አድርጌ ከሄድኩኝ የለሁም። እንዳጋጣሚ ልመጣ እችላለሁኝ። ይህን ቃል ግን ሲናገሩ እኔ አልነበርኩም። ቃሉን እናየዋለን። የሌለ ነገር እንደማያወሩ ተስፋለን። አውጣው ነው እያንዳንዱ ይጋጫል ብሎ የገለጹበትን እናየዋለን። እንደበዛ ነገር ማድረግ አይችልም። እዚ ያሉ መጽሐፍቶች እሺ ከመጀመሪያ ከመጀመሪያ ያሰኛለሁ ሉቃስ 3:53 ከዘፍጥረት ሉቃስ 3:53 ከዘፍጥረት ላይ ይሰማል ልጆች እዛ ማየት ትችላለህ ግን ያው ዛ ሉቃ 3 የለም ሶት ያው 3 53 የለም 3 53 የለም 3 ነው የመጨረሻ ጥቅስ ግን ይጋጫል ያለው ከዘፍጥረት እ 2:12 ጋር ነው ግን

ሁለተኛ ሳሙኤል 23 ስምንት ከአንደኛ ዜና አፍራንድ አንድ። ሁለተኛ ሳሙኤል 23 ስምንት ከአንደኛ ዜና አፍራንድ አንድ። በቃ የእንትን ሌላው አሉ። ሌሎች በርካታ ጥቅስ ናቸው ያወራሁ እኔ እያንዳንዱን ያው እውነት መስሎኝ የአንዳንዱን ጽፌ እዚህ ጋር አይቼዋለሁ፣ ቼክ አድርጌያለሁ። ግን ምንም የማይገናኝ ነገር ነው። ሌሎችንም ማየት እንችላለን። ስንት ነው ያለህ? ስንት ነው ያለህ? ሉቃስ 3 53 ከዘፍጥረት 2 12 ጋር ለምን እንደዚህ አታደርገው? ሁሴን የባይብል ግጭቶች በሚለው ብታወሩ ይሻለን። አሁን እሱ ያነሳው እሱ ሲመጣ ደግሞ ቢጠይቁት ይሻለን። ምክንያቱም እሱ ያነሳበትን አንግል እሱ ስለማያውቀው እንደተጋጨ የሚለው እሱ ያስረዳን ሲመጣ ማለት ነው። ግን አሁን ባይብል ይጋጨን በሚለው ሁሴን ጋር አይ መጽሐፍ ቅዱስ ይጋጫል ማለት ሳይሆን፣ በእርግጥ አሉ አንዳንድ ጥቅሶች አሉ። ያ ያለው ደግሞ ይጋጫል ማለት ሳይሆን፣ አሁን ለምሳሌ የብረስ ቃል ገባበታል። እሱን ደግሞ በሊቃውንቶች ነው እንጂ የሚተረጉመው ይሄ ግን እያለ ያለው ቁርአን ላይ። መጽሐፍ ቅዱስ ይጋጫል? አይጋጭም። አይጋጭም። መጽሐፍ ቅዱስ አይጋጭም። ኢየሱስ ክርስቶስን ዲያብሎስ እንደፈተነው ታምናለህ አይደለ? አዎ በጣም ጥሩ። በመጀመሪያ ወዴት ነበር የወሰደው ዲያብሎስ? ወደ ተራራ ነው የወሰደው ወይነሱ ወደ መቅደስ ጫፍ? አይ እሱ እኮ በቅደም ተከተል በአራቱ በወንጌላት ስላለ ሱቁ ወሳይ ክፍሉን አውጣና አንብብ፣ ከዛ እናየዋለን። አላነበም ቆይ አላነበም፣ እየጠየኩህ ነው። መጀመሪያ ወዴት ነው የወሰደው? አይ አምብ አውጣና አንብበው፣ ወደ ተራራ ይሁን እሺ ሉቃስ ወንጌል ምዕራፍ ምዕራፍ ግን እዚህ ጋር የተነገረው ነገር ስህተት ነው አይደለም ማለት ውስጡ በርካታ ሰው ይከታተላል። መንፈስ ቅዱስ መልቶበት ከዮርዳኖስ ተመለሰ መንፈስ ቅዱስ ወደ በመንፈስ ቅዱስ ወደ ምድረ በዳ ተመርቶ አርባ ቀን ከዲያብሎስ ተፈተነ። በነዚያም ቀኖች ምንም አልበለም። ከተጨረሱም በኋላ ተርቦ፣ ዲያብሎስም የእግዚአብሔር ልጅ ከሆኑ ይህን ድንጋይ እንጀራ ሁን ብለህ ይዘዛለው። ኢየሱስም ሰው በእግዚአብሔር ቃል ይሁን በእግዚአብሔር ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል ብሎ መለሰል። ላብሮስም ረጅሙ ወደ ሆነው ተራራ አውጥቶ የዓለምን መንግስት ሁሉም በቅጽበት አሳየው። በጣም ጥሩ ሉቃስ ፍንክል ነው አይደል? ያጣኸው አራት አራት ላይ ማቁጥር አምስት ምን ይላል? ዲያብሎስም ረጅም ወደሆነ ተራራ አውጥቶ የዓለምን መንግስታት ሁሉ በቅጽበት አሳየ ይላል አይደል? አሃ በጣም ጥሩ። ከዛ ደግሞ ዘጠኝ ላይ ሄደና ወደ ኢየሩሳሌም ደግሞ ወሰደው በመቅደስ ጫፍ ላይ አቁሞ ይጠብቁ ዘንድ መላእክቱን ስላንተ ያዝልሃል አለው አይደል? አሃ ስለዚህ መጀመሪያ ወዴት ነው የወሰደው? ወደ ተራራ አይደለ? ከዛ ወደ መቅደስ ጫፍ ነው የወሰደው። አዎ በጣም ጥሩ። አሁን ደግሞ ማቴዎስ ወንጌል ምዕራፍ አራት ነው አውጣ። ይሄ ግጭት እኮ አይደለም። ይሄ እኮ አሁን አንዱ የቀደመው ግጭት እኮ አይደለም፣ አንድ ነገር ማለት ከዛስ ወደ መቅደስ ጫፍ ወሰደው ይለናል ማን ይሄን ያለ ሉቃስ ማቴዎስ ደግሞ በዚህ ተቃራኒ ማቴዎስ ደግሞ ያውና ማቴዎስ ወንጌል ምዕራፍ አራት ቁጥር አምስት ላይ ምን ይላል ከዚህ በኋላ ዲያብሎስ ወደ መቅደስ ከተማ ወሰደውና እርሱም በመቅደስ ጫፍ ላይ አቁሞ ይላል አየህ መጀመሪያ ወደ መቅደስ ጫፍ ነው የወሰደው ይለናል ይሄ ቅዳም ተከታታይ ነው። ይሄ ቅዳም ተከታታይ እሺ። መጀመሪያ ወዴት ነው የወሰደው ኢየሱስ ዲያብሎስ ሲፈት ነው? ይሄኮ የወንጌል ዘገባ እኮ አንዱ ወዴት ነው የወሰደው መጀመሪያ? ወደ ተራራ ጫፍ። በጣም ጥሩ ነገር ግን ያው ወደ መቅደስ ጫፍ ነው መጀመሪያ፣ ከዛ ወደ ተራራ ይለናል ማቴዎስ። ማን ነው ትክክለኛው? አንድ ማደም ማወቅ ያለብህ ነገር አለ እኮ። አንዱ እኮ እንግል ዘገባ ሲሆን አንዱ በዚህ ልጀምር ይችላል፣ በዛ ልጀምር ይችላል። ነገር ግን የሌላው ቢነገር ነው በዚህ አይደለም አንብቦ ጥቅሱ ነው እንደዚህ ሊወርኩ የሚለው ሉቃስ አራት። አዎ እየጠየቅኩ መልስ እንጂ አንብበው ነው አይደል? ይኸው እና አንብቦ ምን ችግር አለ? ወሰደ ወዴት ነው አልክም? አዎ ስለዚህም፣ ቆይ አንዴ ትረጋጋ። እናውቀዋለን፣ ታውቀዋለህ አንተም። አሁን ወደ እሷ አትሽሽ። ነው ወደ ተራራ ነው ወደ መቅደስ ጫፍ? መጀመሪያ ወሰደው ወደ መቅደስ ጫፍ ወደ ተራራው ነው ወሰደው፣ መጀመሪያ የሚለውስ የእግዚአብሔር ልጅ ከሆነ ይህን ድንጋይ እሺ፣ ለዛ ኮኖ ላይ የሚል ማለት፣ ልብ ስላላልኩ እኮ ነው። ሰው በእግዚአብሔር ቃል እንጂ በእንጀራ ብቻ አይኖርም፣ ቶሎ ተጽፏል ብሎ መለሰለት። ዲያብሎስም ረጅም ወደ እሺ፣ ወደ ተራራ ወሰደ። መጀመሪያ ወደ ተራራ ወሰደ። ስለዚህ ወደ መቅደስ ጫፍ የሚለውስ መጀመሪያ እኮ ቅደም ተከተል እንጂ የሌላው እኮ አይደለም። የሚለው ቅደም ተከተል እንጂ የተዛባው ይሄ ግጭት አይደለም። አሁን አለ ነው። ይሄ ይሄ ወደ ወደ ተራራ ላይ ነው፣ ወደ መቅደስ ጫፍ ነው። መጀመሪያ መጀመሪያ በዚህኛው ዘገባ ምንድነው? መጀመሪያ ወደ ተራራ ወሰደ ይላል። አራቱም አራቱም አራቱም ኢየሱስ ምድር ላይ በነበረው ጊዜ ተጻፎ ስለሆነ ምንም አይነት እኮ ተጋጨ የሚባል ነገር አይደለም። ግን እኔ ተጋጨ ማለት አድርግ አንድ ቦታ ላይ አድርግ ያለውን አታድርግ የሚል ሀሳብ ብታገኘው ይሄ ግጭት አይደለም እኮ ሲጀመር ሁለቱም አንድምታ አላቸው። አንድምታ በአንድምታ ነው የሚፈቱት። እነዚህ ግጭት ሌላ ግጭት እስኪ ንገረን ሁን አሁን ሌላ ግጭት እያለች ነው። ቆይ ልጨምርላችሁ አንድ ጊዜ። ሌላ ግጭት ይሄ ግጭት አይደለም። በዚህ ተስማማን። ይሄ ግጭት አይባልም። አንተ እንድምታለው የሚያሳምን ትክክለኛ ነገር አምጣስ፣ ሁሱ እኔ። እሺ ከቁርአን ግጭት ኢየሱስ ክርስቶስ ዳብሎስ መጀመሪያ የወሰደው ዘገባ

መጀመሪያ ወደ ተራራ ነው የወሰደው፣ ከዚያ ወደ መቅደስ ጫፍ ነው ይላል ሉቃስ። ምን መጀመሪያ ወደ መቅደስ ጫፍ ነው የወሰደው ይላል ሉቃስ። ማቴዎስ ደግሞ አይ መጀመሪያ ወደ ተራራ ነው ወሰደው ይላል። የትኛው ነው ትክክለኛው? አዝሽ አይሰማም። እኔ የራሴ የሆነ ጥያቄ አለኝ። ሌላ ጥያቄ እኔ ይህንን እንደገጭት አላየውም። አላየውም ለማለት እኮ ማስረጃ ያስፈልጋል። በግድ ካልሆነ በስተቀር ሙሉን አንብብለት። ሙሉን ስታነቡ ይገባል። አንብብለት እሺ ውሳ፣ ይሄ ታገ እሺ፣ ይሄ ግጭት ነው ብለን እሺ፣ ግጭት ነው ብለን ተወርግሞ ችግር የለም። ግጭት ግን አይደለም። እኔ ግን ከቁርአን ከዚህ የባሰ ግጭት ላሳይ። ውሳ፣ ይሄ ግጭት አይደለም። ቅደም ተከተል ምን አልከ? ይሄ ለቁርአን ላሳየው። አሁን ግጭት የሚባለው በደንብ የተጋጨበትን ነው። ለቁርአን ላሳየ። ይሄ ግን ግጭት አይደለም። መጀመሪያ ግን እኔ የገባሁት እዚህ ጋር ወደ ሰባት ጥቅስ ተጋጭቷል ብላችሁ ያወራችሁት ውሸት ነው። እኔ የለሁም ብላል። እኔ ኃላፊነትን ያው ሆስቱ የአንተ ነው። አንዴ ስነ እሺ፣ እኔ ጥያቄ እዚህ ጋር ምንድነው? ወደ ስምንት ጥቅስ ብዙ ሰው አለ። ወደ ሶስት ሺ ምናምን ሰው ባላባት፣ አንተ በርግጥ ሚውት አድርገህ የለህም። ይሄ ሰው ሁሉ እሱን ተናገረ፣ እሱን ተናገረ፣ ችግር የለው። ይሄ ግን ልክ አይደለም፣ ልክ አይደለም። ይሄ ልናገር፣ አንዴ አዳምጥ። እሺ፣ ከተናገርክ በኋላ እስክናገር አዳምጥ። እሺ፣ ልጁ ሲናገር የዛኔ አንተ ለምን አልገባህም? ልጁ እየተናገረ ነበር አይደል? ቀርፀህ ወስደህ ምናምን መጣህ ዛሬ። ልጁ አለ አይደል? እግዚአብሔርን አልነበርኩም። ልጁ ሲመጣ ጊዜ ደግሞ ችግር የለውም። አሁን ሌላ እንትን የሚጋጭ በመጽሐፋችን ላይ የለም እያልክ ከሆነ እሺ፣ እኔ ምዕራፍ ሁለት ቁጥር አስራ ሦስት ነው አውጣው። እዝራ ምዕራፍ ሁለት ቁጥር አስራ ሦስት እሺ እናወጣዋለን። ግን እኔ ከቁርአን ልጠይቅህ እኮ እኔ ይሄ ነው። እስኪ መጽሐፍ ቅዱስ ግን ግን እኔ ከቁርአን ላሳይህ እና ይህቺም ቦታ ከቁርአን አብራራለሁ ልታወራ ስለሆነ እኔ የገባሁት ግን እነዚህ ጥቅሶች አየው፣ ግን የሌሉ ስለሆነ። እሺ አሁን ሱራ ሁለት ሁለት መቶ ሀያ አንድን እስኪ ግድ የለውም እድል ይሰጠሃለሁ። እኛ አብሽር፣ አሁን የመጽሐፍ ቅዱስን ግጭት ስለጀመርክ ክሱን ጨርስና ከዚያ ቁርአን ላይ አብሽር የፈለግከን ትጠይቃለህ። እዝራ ምዕራፍ ሁለት ቁጥር አስራ ሶስትን አውጣ አልኩህ እኮ እኔ አሁን መጽሐፍ ቅዱስን እዚጋ። አንድ በደንብ ማወቅ ያለብህ ነገር አለ። አንደኛ እኔ መመለስ አትችልም። ባጭሩ፣ ቆይ ሌሎች ክርስቲያኖች ስላሉ እናስተናግዳቸው። መመለስ አትችልም። የመጽሐፍ ቅዱስን ግጭት ላሳይህ። አንተ እንደማይገጭ ብለህ ገብተህ ነበር አይደለ? አሁን ለምሳሌ እኔ አሁን ዕብራይስጥን አላውቅም። አሁን መጽሐፍ ቅዱስ መጀመሪያ ሲጠቁ አንድ ያሉት ነው፣ ራሳቸው ነው የማሳየው እሺ ያለ ወሰ አንድ አድምጠኛል አይ እኔ እኮ እናነበዋለን። አንድ ነገር ያለ ምንድን ነው የምፈልገው፣ እኔ መጽሐፍ ቅዱስ የተጻፈው ኦሪጅናል ቆንቃን ላላቅ ይችላል። እዚህ የማላቆን ነገር ከዝም ብዬ መዘበረቅ እንዳይሆንብኝ የሚያውቁትን ይጠይቃቸው፣ አማርኛ አሁን ለምሳሌ አሁን የኤብራይስ ቃል እድሜ ሲጠይቃቸው አንዳንድ የኤብራይስ ቃላቶች ይገቡበት አሉ። ይሄን ደግሞ የሚያውቁት ሊቃውንቶችና አስተማሪዎች ናቸው። እዝራ ምዕራፍ ሁለት ቁጥር አስራ ሦስት ላውጣ እሺ፣ ላውጣ። አሁን ግን እየሆነ ጀልገኝ እኮ ነው። እኔ የመጽሐፍ ቅዱስ አስተማሪ አይደለሁም ነው ያልኩህ። ግን እዚህ ተወጥቶ ወጥቶ የተፖስተውን አይቼ ይሄ ነገር እንዴት ሆነ? እሺ

እሺ እያየህ ነው የአዶኒቅም ልጆች ስድስት መቶ ስልሳ ስድስት አንዴ ቁጥሩን ጻፉት። የአዶኒቃም ልጆች ስድስት መቶ ስልሳ ስድስት ጻፉ።

ግን ለምንድን ነው የምትስቀው? የሚቀትህ ነው ወይስ ምንድን ነው? አሁን ከሺ የበለጡ የሚጋጭ ሚያ

ሲገለበጥ ምናልባት ዘመናቸው የተለያዩ የሞታ ልኖር ይችላል። እኮ ይሄ እኮ ግጭት አይደለም። መጀመሪያ እዛ ሲነበር እዛ እዝራ ላይ እዝራ ላይ 666 ተብሎ ተዘግቧል። በምን ምክንያት ነው እዚህ ደግሞ እዝራ ላይ በዚህ መልኩ 667 ተብሏል? አንዱ እዛ ነው የተጨመረው ወይስ እዚህ ነው የተቀነሰው የሚለውን ማብራራ እናያለን ግን እኔ የመጽሐፍ ቅዱስ አስተማሪ አይደለሁም። ቁርአን ችግር የለውም። ማስረጃ ማብራሪያ እያወጣሁ ግን የቁርአን ጥቅሶችን አውጣና አንብብ። ለምንድን ነው የምትፈራው? የቁርአን ጥቅስ አውጣ። እኔ አልኩህ እኮ የመጽሐፍ ቅዱስ አውጣ እያወጣሁ ነው። ቆይ እንደምንሆናለን። ከዚያ ታወራለህ። ምስግን ቀጥል። ከሌላ ክርስቲያን ቃላች ቀጥሉ። እስከዚያ ድረስ ለምንድን ነው አንተ የቁርአን እንትን የምትለው? የውሳ አሁን ወደ መልሶ ሂድ። ላዚም ስለ ቁርአን ስለ ስጠይቅ በጣም

እኔ መጽሐፍ ቅዱስ ጥቅስ ቁጥሩን ነግሬህ ሄዳ አይተ ብራም ነው አይደለም የምታገኘው? እኛ ጋር እንደዛ አይደለም። ገና ሐሳቡን ስትነግረኝ ያ የት እንደሚገኝ አውቃለሁ። ክርስቲያን የሚል ቃል አለ። ክርስቲያን አጋሪዎች አይደሉም ወይ ነው ክርስቲያን የሚል ጥያቄ

ኧረ እየዋሸሁ አይደለም እየዋሸሁ አይደለም፣ ዋሸሁ ነው እሺ፣ ነው ያው ወላ ተንኪሑ ልሙሽሪካት ሓታ ዩሚንበ በአማርኛ ህንብባ ደለ አንብበው በቃ አላሳየህም፣ በቃ አላሳየህም። አሁን ክርስቲያን የሚል አለ ብሎናል። እኔ ሦስቱንም ጥቅስ እናነበዋለን፣ ችግር የለም

ያውና ክርስቲያን የሚለውን ቃል አሳየን እሺ አሳ አንብባ አንብቤ እኔ እኮ ክርስቲያን አይደለም አጋሪ የሚለው ቃል ነው የፈለግኩት አልጠየቅንህም ክርስቲያን ብለህና አለ አጋሪ የሚለውና አጋሪ የሚለው ወደሱን ሄዳለን ቆይ አትደረው ክርስቲያን የሚል አለ ብለህ እዚህ ጋር የሆኑ ሴቶችን እስኪያምኑ ድረስ አታግቧቸው ይላል አታግቧቸው ክርስቲያን የሚል ቃል አለ የለም እዚህ ጋር የቱ ጋር እዚህ ቃል አለ ኦኬ ክርስቲያን አጋሪዎች የሚለው አለ እንዴ ቁርአን ላይ ክርስቲያን የሚል አለ እዚህ ጋር አጋሪ የሆኑ ሰዎችን እስኪያምኑ ድረስ አታገቧቸው ይላል ክርስቲያን አጋሪዎች አይደሉም ወይ? ናቸው ነው። ቁርአን እኮ አጋሪ ይላል። ወደ ሱን እሄዳለን፣ ችግር የለውም። እዚህ ጋር ክርስቲያን የሚለው የለም እኮ። አጋሪዎች ቦታ ላይ ክርስቲያኖችን ብሎ ተናገረ። ክርስቲያን የሚላለው የለም ስለው አለ አለ። ሳነብለት ጊዜ ቁርአን አንቀጹን ከጭንቅላቴ ያንን እንደሌለ ነው። ክርስቲያን የሚል ቃል የለም እዚህ ጋር። ለምን ታሻላችሁ? አትዋሹ፣ ጠይቁ ይመለስላችሁ። ሙስሊሞች ጋር መታችሁ የሆነ ቅጥፈት ስታነሱ ጊዜ ያንን የምታነሱትን ይኸው ጭንቅላታችሁን ውስጥ አለ። መጽሐፉ ላይ ሳንሄድ በፊት እናውቀዋለን። አንድ ማለፍ አይቻልም፣ ማለፍ አይቻልም። ገና ሀሳቡን ሲያነሳ የት እንደሚገኝ አውቃለን። ቶታ ቻለርላ